ጠይቅም እንዳንቺ አይነት ክፉ ሰው ግን በፍጹም አላየሁም። እንዳልተሳካልኝ ስታውቂ ቤትሽ ውስጥ የምወጣበትን መንገድን የምታመቻቸው አይደል? እኔ እንደዛ ብዬ አይደለም። ምን ትበያለሽ አንቺ? ደግሞ ብዙ ለምደሻል። እና ብሩክን ተመልሽ፣ ይቅርታ አልጠይቀው ነው? ብትጠይቅ ነው ይሻላል። እኔ እኮ ስሜ በአደባባይ ጠፍቷል።

በዛሬው ዕለት ብሩክና የብሩክ ቤተሰቦ በጣም ደስ ብሏቸው በደስታ ውስጥ ይገኛሉ። እሱም ደግሞ ብሩክ የቤቱን ሊሸጥ ውል ሊያደርግ ሊሄድ ነው ስለሆነ ስለዚህ ከሚሄዱ በፊት ምሳሌና ሰራተኛዋ ቅድስት ትንቅፍ አርግቶ ሰላም ብሏቸው መርቆኝ የቅናህ በሉኝ ብሎ እንግዲህ ተመርቆ ወጥቷል ማለት ነው። ነገር ግን ቀድማ መሀሌት ሌሎች ሰዎች አዘጋጅታለት አለች እሱም በዝና በኩል ሄደው የውሸት ሀሰተኞች ገዢ መስለው እንገዛለን ብለው ቀኖች እንዲያራዝሙበት ቤቷን በራሷ ለማዞር እያደረገች ያለችው ጥረት ነበረ። ነገር ግን አልተሳካላትም ማለት ነው። ብሩክ መጨረሻ ላይ ደውሎ ለማንቻውም አንቺ የላክሻቸው ሀሰተኞች ሰዎች እዛ እንዳይጠብቁኝ እኔ ለሌላ ሰው ሸጪ መልሽ ያለው ንገሪያቸው እያላት ሲል በጣም ተናዳ ራሷን ስታ እያለቀሰ ዬ እየተሸነፍኩ እያለች ዝናንም እንዴት እንደዚህ ይሆናል እያለ ከሱ ጋር እየተሳፈጣ ትገኛለች። እሱ ግን ሴቶችን ደግሞ እኔ ያልኩሽን ብቻ አድርጊ፣ ሰነዚህ መሸነፍሽን አውቀሻለሁ፣ ስለሆነ ምን ማድረግ አትችም። እኔ ያልኩሽን ብቻ ማድረግ ነው ያለብሽ እያለት ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናሌ ቤተሰቦች፣ ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ በዚ ተረፍረፍ እያልኩ ይበልኝ ያልኩኝ ዛሬ ምሳሌ ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ባለፈው ሳምንት ሰሞኑ በሰራሁላችሁ ቪዲዮ ላይ ብሩክ ሞገስን ከርቶስ ነበረ። እሱም እንግዲህ በዛ ምክንያት ሞገስ በጣም ስሜታዊ ሆኖ ተናዶ ብቻውን ሆኖ ይገኛል ማለት ነው። ነገር ግን ዳጣ ምን ጊዜም አልተለየችም። አንቺ ብቻ ነሽ ያልተለየሽኝ። አንቺስ ለምን አልተለየሽኝም? እንደ ብሩክ ለምን አልተውሽኝም? ሁሉ ነገሬን አሳልፌ የተውኩት ብዙ ነገር የሆንኩለሰው ዛሬ የት እንደወደኩ የት እንዳለው የትም ወደክ ብሎ እንኳን ደውሎልኝ አቅም በማለት ለዳጣ ይላታል ማለት ነው። እሷም አንድ ጊዜ እንኳን ስለ አንተ ረስቶ ዘንግቶ አያቅም። አትዋሽ፣ የማይሆን ነገር አታውራ። አንዴም ካፉ አውጥቶ ካያቅም፣ ምን ሆነ እንዴት ሆነ እያለ እየጠየቀኝ ነው። ሊደውልልህ ደግሞ አፍሮ ነው ትለዋለች። አዎ፣ ማፈር አለበት ያደረገው ስራ በጣም አሳፋሪ ነው። ያለኝን ነገር ሁሉ አሳልፌ ሰጥቻለሁ። ነገር ግን አንድ የቀረችኝ ሉላ ነበረች፣ እሷንም አሳልፎ ሰጥቶብኛል። መቼም አልምረውም፣ መቼም ይቅር አልለውም። ሊያፍር ይገባዋል በማለት ትሏለች። እሷም እንግዲህ መልሶ ያው ምንድን ነው ያለው ምርጫ ይሄ ብቻ ነው፣ ሌላ ምርጫ የለውም። ልጁን ለማሳከም እሷን አሳልፎ መስጠት ነበረበት እንጂ ለአንተ ክፉ ሆኖ አይደለም። አንቺ ግን ለምን አልታውሽኝም? ለምን ትከታተያኛለሽም? ስላ እንዴት ነው እንደዚህ ምትለኝ? እኔ እኮ ሲርበኝ አብልተህኛል፣ ሲጠማኝ አጠጥተህኛል። ስለዚህ ልታወቅ አልችልም እያለችው ትገኛለች። ብሮጌድ ሶሁን ግጥማ አርግቶ ቤቱን ሊዋዋል ሊሸጥ እየሄደ ነው የሚገኘው። ሰዎቹም ቀጠሯቸውን አክብረው መታውለት ይገኛሉ ማለት ነው። ነገር ግን በቃ ቤቱን የሸጠ ሳይሆን የሚመስለው በነጣ ብሩን የሰጡት ነው የሚመስለው ና በጣም ጭንቀት ውስጥ ስላለ በጣም ስለተቸገረ በቃ በነጻ ያረጉለት ነው የሚመስለው ና አመሰግናለሁ፣ እዝጌር ይስጥልኝ እያለ በተደጋጋሚ እያመሰገናቸው ነው የሚገኘው። በመጨረሻም ግን ለልጄ ስለደረሳችሁላት አመሰግናችኋለሁ ልጄ ኮልት ሞትብኝ ነበረ። እስጌር ስጥልኝ እያለ በተደጋጋሚ እያመሰገናቸው ይገኛል ማለት ነው። እነሱም ተረድተንሃላው በጣም ችግር ውስጥ መኖርህን ስላወቅን ነው ልንረዳ ያሰብ ነው እያሉት ይገኛሉ ማለት ነው። እስኝ በዚህ መሀል እንግዲህ ስልኩ በተደጋጋሚ እየተደወለለት ነበረ እምትደውልለትም ግን ሰራተኛዋ ቅድስት ነበረች። እሱ ግን ስልክ ማንሳት አልቻለም። በጣም አጣብቅሽኝ ውስጥ ገብታለች። ያልታሰበ ነገር ቤት ውስጥ ተፈጥሯል ማለት ነው። ከአንድ በኩል ደስታ ሲሆን፣ ከአንድ በኩል ደግሞ አዘን ይሆንበታል። በስተመጨረሻ ልጁም ልታመልጠው እንዳይሆን ብለን ፍርሃት ውስጥ ገብተናል ብዙዎቻቸው ማለት ነው። ዳጣ እንግዲህ የቤተሰብ ወይም ደግሞ የማንነት ጥያቄ ያለባት፣ እሱ እንግዲህ አሁን የቅርብ ጓደኛ ሆኖ የሚገኘው ሞገስ ነውና ስለዚህ ሞገስ አንድ ጥያቄ አምጥቶላት ነበርና ለምን ቤተሰቦችሽን አትፈልጊም? አሁን እኮ አንቺ ትልቅ ልጅ ሆነሻል፣ የራስ ሽው ሊኖርሽ ይገባል። ስለዚህ ቤተሰቦችሽን እናፈላል፣ ግን የሌላ አሁን ምንም ስራ የለብኝም ስለሆነ አንቺን ቤተሰቦችሽን ላፋልግሽ እያለት ይገኛል። እሷ ደግሞ የት ነው ምፈልጋቸው? የት የብዬ ነው ፈልጋቸው? እነሱ የወለዱኝ ያልፈለጉኝ እኔ የተወለድኩት መንገድ ላይ አድጌ መንገድ ላይ ተገኝች መንገድ ላይ አድጌ እንዴት ብዬ የት ብዬ ነው የምፈልጋቸው? በማለት ትላለኝ ማለት ነው። እሱ እንግዲህ በቴሌቪዥን ሄደሽ ለምን አናፈላልግም? ተጎንሽ ነኝ አለው። አድገሻል እኮ። ሰው ደግሞ ያድጋል፣ ያገባል፣ ይወልዳል፣ ይሞታል። ይሄ ሁሉ ነገር አለ። አንቺ ግን ዝም ብለሽ ጊዜ ሽን በከንቱ አታቃጥይ እያላት ይገኛል ማለት ነው። እና ስለዚህ የት ነበረ ራስሽን የምታውቂው አንቺ እያሳደጉሽ እነማን ናቸው ሲላትም፣ ቤተ ክርስቲያን ፊት ለፊት ጥለውኝ ነበረ። ከዛ መንገደኞች አንስተው መንገድ ላይ ተዳዳሪ ጡንጦ እያጠቡ ያሳደጉ ያሳደጉኝ ቀጥታ ራሴን ያገኘሁት መንገድ ላይ ነው እያላይ ትገኛለች ና ስለዚህ እኔና አሁን ላገባ ልወልድ ነው እኔ እኔ አግብቼ ወልጄ ገንዘብ ስትሳቅበት ትገኛለይ። እሱ ግን ከምሩ ነበር የሚያውራት ማለት ነው። እንዲሁም ብሩክ እናንተ ጋር ስመጣኔ ስልኬን ዘግቼ ነው ንብረት የልሸት የመጣሁት። ይህንን ትልቅ ስኬት ለማግኘት ትልቅ እንቅፋትን ትልቅ ብዙ ውጣ ውረድን አልፌን የመጣሁት። ከፊቴ ብዙ እንቅፋት እየጠበቀኝ ነው፣ ብዙ መሰናክሎች አሉብኝ እያለ እየነገራቸው ይገኛል። እሱ እንግዲህ በተመሳሳይ ሰዓት የቀጠሩት ሌላ ሰው መሀሌት በዝና በኩል የላከቻቸው ነበሩና፣ ስለዚህ ውሉን ተዋውለው ተለያይተዋል ማለት ነው ተፈራርመው። በአጠቃላይ እንግዲህ ሞገስ ልጁን ሊያሳክም ነው ሁሉ ነገር ተሳክቶለታል ማለት ነው። ግን መሀሌት አሁንም ድጋሚ አላረፈችም። ኢፍራታ ከስር እየቆሰቆሰቻት አንድ ክፍል እኳን ቤት እኳን ቢሆን አገኛለሁ እያለች አንቺ አለወትሮች ሰው ማመን አብዝተሻል። ለምንድነው ዝም ያልሹ? እቤቱን እኮ ሊሸጠው ሄዷል ከሰዎች ጋር ቁጭሎ እየተዋወለ ነው ብላ ደውላ ትነግራታለች ማለት ነው። እሷ ግን ቀጥታ ከዝና ጋራ ነው ልታወራ ያስበችው። ምክንያቱም ተሸንፋለች። አሁን ዝና ነው ብርታቷ ማለት ነው። ከሱ ጋር ነው ብዙ ነገሮችን የምታደርገው ስለሆነ ስለዚህ እንዴት ነው ዝም የምትላቸው? ሚስትህን አግተው በይ ሁለት ቀን ካንተ ጋር አሳድረው እንድ ዝም ካልካቸውማ፣ ይሄ ሽንፈት ነው፣ ንቀት ነው የሚያስመ የሚመስለው እያሬ ትለዋለ። ይህን ነገር የምታደርገው እንግዲህ እሱን ለማነሳሳት ነው። እሱ ደግሞ ይህንን አንቺ አትነግሪኝም፣ ማድረግ ያለብኝን ነገር እኔ አውቃለሁኝ እያላት ይገኛል ማለት ነው። ልነግርግ ሳይሆን እንዳስንቀህ ይሄ ነገር ብዬ ነው ዝም ማለትህ ጥሩ አይደለም። ቤቱን እኮ ሊሸጠው ነው እየሸጠው ነው እየተዋዋለ ነው እንዴ ነው ዝም ያልከው? በማለት ትለዋለች ማለት ነው ም ብለህኛል። ስለ እኔ ጉዳይም እያወራን አይደለም ስትለው፣ እሱ ሰሞኑን በጣም ቢዚ ሆኛለሁ፣ እየተመቸኝ አይደለም አሁኑም ስራ ትቼ ሰዎች መንገድ ላይ አቁሜ ነው የመጣሁትኝ በማለት ይመልስላታል ማለት ነው። እሷም አንድ ሀሳብ አለኝ፣ ለምን በአንተ በኩል አንተ ሀብታም ስለሆንክ ልገዛ ነው ብለህ በአንተ በኩል ደላሎች አትልክምና ዛሬ ነገ እያልኩ ቀኑን አታራዝምበትም። እዛ ድረስ እሱ ዛሬ ነገ እያሉ ቀን ሲያራዝሙበት ቤቱን በኔ ታዞርልኛለህ እያለችው ትገኛለች ማለት ነው። እሱ ደግሞ በኔ ብር ገዝቼ ላንቺ እንዳዞርልሽ ፈልገሽ ነው ይህን ሉ ብቻ ነው የምታስቢው፣ የአንቺው ሀሳብ እዚሁ ድረስ ነው ማለት ነው በማለት ይላታል ማለት ነው። አንቺ የብሩክን ሀብት እንዴት አድርጌ ወደ ራሴ ማዞረው ብለሽ እንደምት እስከምታስቢ ብሩክን እንዴት አርጌ ነው የምገለው ብለሽ ብታስቢ ጥሩ ነበር ይላታል ማለት ነው። ስለዚህ እኔና አንቺ ደግሞ እየተገናኝበት አንድና አንድ ነገር እነሱን ማጥቃት ወይም የመግደል እነሱን ማስወገድ ነው፣ እንጂ የእሱ ንብረት በመቶ ፐርሰንት በስምሽ አዞርልሻለሁ በሚል አይደለም የተስማማ ነው። የዘነጋሹ ይመስላል አላማችንን እያለት ይገኛል። ስለ ቤቱ ጉዳይሁም ምንም ነገር እንዲነሳ አልፈልግም። እኔ እና አንቺ አላማችን እነሱን እንዴት አርግተን እናጥፋለን እናስወግዳለን የሚል ነው አላማችን በማለት ላተል። እሷ እንዴት ቃል ገብተህልኝ ነበር እኮ ትለዋለች። እና ቃል ገብተህልኛል፣ በስምሽ አዞርልሻለሁ እግዱን አስነሹ ብለህ ነበረው ትለዋለች ማለት ነው እሱም እሱን አልዘነጋውም በስምሽ ይዞርልሻል ነገር ግን ሁለቱን እንዴት አርግተን እንደምናጠፋቸው በደንብ ማወቅ አለብሽ እያለት ይገኛል ማለት ነው ቤቱ እንግዲህ ቀልጦ መቅረቱ ነው እሱም ታገሺ ቤቱም አንድ ቀን በስምሽ ይዞርልሻል እያለት ይገኛል ማለት ነው ያው ባዶ ተስፋ ነው እየሰጣት ያለው ትንሽ እላፊ ቃላት እኳን እንድትናገረው እድሉን አልሰጣትም። ምክንያቱም ትንሽ እላፊ ቃል የተናገረችው እንደሆነ አንቺ አነጋገርሽን አስተካይ የጋለሞታ አነጋገር አትናገሬኝ እያላት እያስፈራረት ይገኛል ማለት ነው። በዚህ መሀል እንግዲህ ብሩክ በቤቱን ከሚገዙ ሰዎች ጋር እየተዋዋሉና እየጨረሱ እንደሆነ አቃጣሪዋ ኤፍራታ ትነግራታለች ማለት ነው። እሷም በጣም ትናደዳለች። እንዴት እንደዚህ ይሆናል? ይኸው ቤቱን ሸጠው እያለች በጣም ተናዳ እያለቀሰ ትገኛለች ማለት ነው። ነገር ግን ብሩክን በጣም ደስ ብሎት ወደ ቤት እየሄደ ስለሆነ፣ ስለዚህ ይህንን ነገር አሁን ደስታው የኔ ነው፣ ጊዜው የኔ ነው። ለምን ለምሳሌ ለመሀሌት ደውዬ አልነግራትም በማለት መሀሌት ጋር እየደወለ ነበረ፣ ግን ስልክ አላነሳችለትም። እሷ ግን ከኤፍራታ ጋር ነበረች እና ኤፍራታ ጋር ደስ ደስ እያወሩ ነበረ። ምክንያቱም የተላኩት ሰዎች ቤቱን ሊገዙ ሄዱት የዝና ወንድም ነው ስለዚህ አይገዙትም። ዛሬ ነገ እያሉ ቀኑን ያንዛዙበታል። በዚህ መሀል እኔ ቤቱ በስሜ ይዞርልኛል ዝናንኮ አመኘዋለው በጣም ጥሩ ሰው ቃሉን የሚያከብር ሰው ነው፣ እያለ ደስታዋን አጣጥማ ሳት ጨርስ ስልኩ በድጋሚ ተደወለ። ኢፍራታም እባክሽ አንሽለት፣ መቼም ይቅርታ ሊልሽ ነው፣ ሊያለቅስብሽ ነው እና እስቲ አንሹ፣ ና ትንሽ ለቅሶ ነን ስማ ትላታለች። እሷም ስታነሳ ነገር ግን ነገሮቹ በተገላቢጦሽ ለቅሶ ለሷ ነው የሆነው ማለት ነውና እሱም ደውሎ ቤቱን እንደሸጠ ሁሉ ውሉን እንደተዋዋለ ይነግራታል። አንቺ የላክሻቸው ሐሰተኞች ሰዎችም ሌላ ቦታን የቀጠርኳቸው ሲጠብቁኝ እንዳይውሉ ወደ ቤታቸው ተመልሰው እንዲሄዱ ንገሪያቸው በማለት የሀዘን ዜና ይነግራታል ማለት ነው። እሷም ራሷን ስታ ለደቂቃዎች ትቆያለች። የፍርሃታ ውሃ ተረጭባታለች ማለት ነው። ውሃ ተረጭቶባት ቆይታ ነው የነቃችው። ከዛ በኋላም እንዴት እንደዚህ ይሄ ነገር እንዴት ይሆናል በምን ምክንያት እያለ በጣም እያለቀሰች ርር እያለ ትገኛለች ማለት ነው። በቃ ሰራልኝ ብሩክ ዘራልኝ ሰራልኝ፣ እንዴት እንደዚህ ይሆናል እያለች እያለች እያለቀሰች ትገኛለች ማለት ነው። ማህሌት እንግዲህ ተሸንፈሻል። አሁን ጊዜው የብሩክ ነው ያንቺ ደግሞ የለቅሶ ጊዜ ነው። በቀጣይ ቪዲዮ ምሳሌ ምን ሆነች? ምሳሌ እራሷ አንስታ ወድቃለች። ምሳሌ ምን ሆነች ዳነች ወይስ አሸለመች? የሚለውን እጅላችሁ መመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። በአባይ ሂዱ ቻናል ቤተሰቡላችሁ ወዳችኋል። አመሰግናለሁ